ለአድማጮቻችን የደብረጽጌ ቅዱስ ራኤል መራሄ ብርሃናት ሰንበት ትምህርት ቤት መዝሙር ያቀርቡልናል። እዚያ አጠገባችን ነው። እሱን እንከታተል። ደብረታቦር ተሞላ ተሞላ በግርማ ራ ከበበው ደብረታቦር ተሞላ በግርማ ራ ከበበው አሸብርቋል ረጅሙ ተራራ ክብሩ ሲያበራ አሸብርቋል ረጅሙ ተራራ ጴጥሮስና ያዕቆብ ደግሞም ዮሐንስ ክብሩ ሲያበራ እዟቸው ተጓዘ የመረጣቸው ክብሩ ሲያበራ በፊታቸው ሳለ ድንገት ተለወጠ ክብሩ ሲያበራ ኢየሱስ ሲያበራ ልባቸው ቀለጠ ክብሩ ሲያበራ ደብረታቦር ተሞላ በግርማ ራበበቦር ደብረ ታቦር ሙላ ከበበ አሸብርቋ ተራራ ረጅሙ ተራራ ክብሩ ሲያበራ ረጅሙ ሙሴ እና የኤልያስ ከሱ ጋር ታያቸው ክብሩ ሲያበራ ጴጥሮስ በተመስጦ ዳስ እንስራላቸው ፍቅሩን የቀመሰ አይመኝም ሌላ ክብሩ ሲያበራ ኢያሱስ ነውና እውነተኛ ዳኛ ክብሩ ሲያበራ ደብረታቦር ተሞላ በግርማው በራን ከበበው ደብረታቦር ተሞላ በግርማው በራን ከበበው አሸብርቋ ረጅሙ ተራራ ክብሩ ሲያበራ አሸብርቋ ረጅሙ ተራራ በእሱ ደስ የሚለኝ ልጄ ነውና ክብሩ ሲያበራ ስለመዳናቸው ስሙት በጥሞና ክብሩ ሲያበራ ብሎ ሲመሰክር የሰማይ ንጉሶ ክብሩ ሲያ ከኢየሱስ በቀር አላዩም ሲነሱ ክብሩሰብ ደብረታቦር ተሞላ በግርማው በራን ከበበ ደብረታቦር ተሞላ በግርማው በራን ከበበ አሸብርቋ አረጅሙ ተራራ ክብሮ ሲያበራ አሸብርቋ አረጅሙ ተራራ ክብሮ ሲያበራ ተገለጸ በግርማ ሸሸ ጨለማ ተገለጸ በግርማ ሸሸ ጨለማ እንደ ፀሐይ ሲያበራ ማነው የማይበራ? እንደ ፀሐይ ሲያበራ ማነው የማይበራ? ሆያ ሆዬ ሆያ

በእምነት ጽኑ በተዋህዶ ቤት ኖሮ በእምነት የሰማይ ሠራዊት ያድርጋችሁ በእምነት አማኑኤል በጸጋው ያኖራችሁ በእምነት በስጋ በደሙ በእምነት ያኖራችሁ በእምነት ዘርን እንዳብርሃም በእምነት ያድላችሁ በእምነት እድሜና ጸጋውን በእምነት ያብዛላችሁ በእምነት